እንደ ኢትዮጵያ የዘመን ቀመር 1966 በወቅቱ የዕድሜ ይፍታ ውሳኔ የሚያስወስን ጥያቄ በጥቂቶች በድፍረት ወደፊት ተገፋ እነጥላውን ግዛው ዋልልኝ መኳንንትና ሌሎችም ያነሱት የብሔር ብሔረሰቦችና ሕዝቦች የማንነት ጭቆና ይብቃ የሚሉና ሌሎችም የኖሩ ጥያቄዎች ጎልቶ ተስተጋቡ። የንጉሥ ኃይለሥላሴን የሥልጣን ዘመን ማብቃት ተከትሎም ደርግ ቢተካም ከጥያቄዎቹ መካከል የኢኮኖሚውን ክፍል ለመመለስ ጥረት አደረገ እንጂ የማንነቱ ጥያቄ በሚፈለገው መጠን ምላሽ ሳያገኝ ቀረ። የመጀመሪያው የብሔር ማንነትን ማዕከል አድርጎ የሚንቀሳቀሱ ሀገሮች አሉ በዓለማችን። በሌላ በኩል ደግሞ የሃይማኖት ማንነትን ማዕከል አድርጎ የሚንቀሳቀሱ አሉ። በዋንነት የማንነት ፖለቲካ የተለያየ እይታ ያለው ቢሆንም እንኳን እንዳለም ግን በዚህ በሁለቱ ላይ ጎላ ብሎ ይታያል። ኋላ ኋላ ደግሞ እያደገ መጣና ከብሄርና ከሃይማኖትም ወጣ ባለመልኩ በጾታ በተለያዩ መንገዶች ይገለጣል ማለት ነው። የኢህአዴግ ዘመነ ስልጣን ጉዳዩን ለመፍታት የሄደበት መንገድ እንደ ብልጽግና ፓርቲ ተወካዩ አቶ የኋላሸት ፍጹማዊ ልዩነት በሀገር ላይ አምጥቶ በብሔርና ሀገራዊ ማንነት መካከል የተዛባ ሚዛንን አስከተለም። የሶፊያ ሲን የተባሉ ግለሰብም የማንነት ፖለቲካ ጠንቆችና የአብሮነት አኗኗሪ መፍትሄ ፍለጋ በሚለው ጽሁፋቸው ላይ ስለ ማንነት ትርጉሙ ሲሰጡ እነሱና እኛ ተባብለው እኛን ከነሱ በሚለያቸው ተጋሪዎች መግለጫዎች ፈልገውና ለአንዱ ወገን ወገንተኝነት መፍጠር ነው። በሌላ በኩል የሌላኛውን ዝምድና መካድ ብቻ ሳይሆን ከሱ ጋር መፋጠጥም ስለመሆኑ በጽሁፋቸው በአንድ ወቅት ጠቅሶ ነበረ። የእዳሴ ፓርቲ በበኩሉ የማንነት ፖለቲካ እንደ ኢትዮጵያ ባሉ ሀገራት የችግሮች ምንጭ ነውና ሲጀመርም መታሰብ የለበትም ባይ ነው። ቋንቋን መሰረት ያደረገ የክልል አከላለል ምን አምጥተዋል? የብሔር ወይም ደግሞ የማንነት ጥያቄ እንትጠዋል። የብሔር ወይም ደግሞ የማንነት ጥያቄ ከማንነት ጥያቄዎች አንዱ ነው። ለምሳሌ የማንነት ጥያቄ ስንል ጥቁሮች በአሜሪካ ላይ በከለራቸው ብቻ ሲጠቁ፣ ሲገለሉ ስለነበር ያ ነገር ሲያነሱ ነበር። ሴት እህቶቻችን ካየን በሴትነታቸው ብቻ ሲገለሉ ስለነበር የማንነት ጥያቄ ሲያነሱ ነበር። አካል ጉዳተኞች ስፔሻል ኒድ የሚያስፈልጋቸው ያም በዛው ልክ ሲገለሉ ስለነበር የማንነት ጥያቄ ሲያነቱ ነበር። የብሄር ጥያቄም አንዱ ይሄኛው ነው የማንነት ጥያቄ ስለሆነ ማለት ነው ስለዚህ የዜግነት ፖለቲካ ነው መድረግ ያለበት ለዚህ ደግሞ እንደ ማሳያ በሀገሪቱ ያለው ታማሚ የፖለቲካ መልክ ይጠቅሳሉ የብሔር ማንነት ደግሞ እኔ እናንተ የሚያጠፋፋ ሆኖ እያየን ነው እየተዋጋ ነው አይደለ እየተጠፋፋል ነው ያለን ከቃላት ጦርነት ወደ ሙሉ ጦርነት ተሻግሮ ነበር በዛ የመጣ ችግር ነው እኮ አንዱ ለአንዱ ያጠፋል ተብሎ ስለሚታሰብ አባት ከልጅ ጋር ሲዋጋ እኮ አይተናል አይደለ አባት ከወዲያኛው ልጅ ከዚህኛው ሆኖ ሲዋጉ ነበር። ያ ደግሞ ያመጣው የማንነት ጥያቄ ነው። አንዱ የሆነ ብሔር ያነሳና በማንነቴ ሲጠቃ ነበር፣ በማንነቴ ሲወጋ ነበር፣ በማንነት ስግል ነበር ብሎ ያነሳል። የብልጽግና ፓርቲን የወከሉት አቶ የኋላሸት ግን እንደሚሉት ፓርቲያቸው ለማንነት እውቅና ሲሰጥ እንዳለፈው ዘመን ስህተት እንዳይፈጠር መፍትሄን በማስቀመጥ ነው። ይህም ከሀገራዊ ማንነት ጋር በማይጣረስ መልኩ ህብረ ብሔራዊት ኢትዮጵያን በሚፈጠር አኳኋን የሚተገበር አካሄድ መሆኑን ነው ያነሳሉ። ብልጽግና እንደ ፓርቲ ለሁሉም ማንነቶች እውቅና ይሰጣል። እንደ ፓርቲ ማለት ለሃይማኖት፣ ለብሔር፣ ለጾታ፣ እና ባህላዊና ሌሎች ሴቶችን ሙሉ ጨምረው በኢትዮጵያ ውስጥ ላሉ ማንነቶች እኩል እውቅና ይሰጣል ማለት ነው። በዚህ ሂደት ውስጥ ግን ማንነቶቹ ብቻቸው እንደ ኢህአዴግ ጎልቶ እንዲወጡ ሳይሆን ሀገራዊ ማንነቱ ጋር ተጣጥሞ እንዲሄድ ነው የሚሰራው ማለት ነው። የኦሮሞ ነጻነት ግንባርም የማንነት ፖለቲካን የሚከተል ነው። ከኤኤምኤን ጋር ቆይታ ያደረጉት የግንባሩ አመራር አቶ ቀጂላ መርዳሳ የህዳሴ ፓርቲን ሀሳብ በመቃወም በኢትዮጵያ ያሉት ችግሮች በማንነት የመደራጀት ምክንያት አይደለም ይላሉ። ምክንያቱ የማንነትን ፖለቲካን እንደ ገንዘብ ማግኛ የሚቆጥሩ አካላት የሚፈጥሩት ችግር ነው ባይ ናቸው። የብልጽግና ፓርቲ ተወካዩም የማንነት ፖለቲካ የሁሉ ችግራችን መንስኤ ነውም የሚለውን አይቀበሉም። እኔ እንደ ረብሻ ነው የሚወስደው ሆን አሁን ያለውን ነገር የብሔር መደራጀት አይደለም ይሄንን ያመጣው። ዱሮም የነበረ ነው አስተሳሰብ ነው መጥፎ አስተሳሰብ አለ። ከዱሮ ጀምሮ በጣም ባክ ወርድ የሆነ በጣም ሮተን የሆነ የበሰበሰ አስተሳሰቦች አሉ ኢትዮጵያ ውስጥ። መኢሶንና ኢሕአፓ እኮ በብሔር አይደለም የተደራጁት፣ ኢትዮጵያ ብለው ነው። ኢትዮጵያ ሕዝባዊ አብዮታዊ ፓርቲ ነው። ይሄ ደግሞ መላ ኢትዮጵያ ሶሻሊስት ንቅናቄ ነው። በኢትዮጵያ ስም ነው፣ ግን መጨፋጨፎች ነበሩ። በትንሽ ነገር ነው መገዳደል እዚህ የተለመደው። እዚህ ስቲል ገና ያልጨረስ ናቸው የህብረተሰብ እድገት ደረጃዎች አሉ። እሱን ስንጨርስ ያ የምንፈልገው ቦታ ላይ እንደርሳለን ብዬ ተስፋ አረጋለሁ። የማንነት ፖለቲካ ያመጣው ችግር ነው ብቻ ብሎ መውሰድ አይቻልም። በሀገራችን ነው እየተያየ ያለው ኢትዮጵያ አሁን ትላንት በሄደችበት መንገድ ዛሬ መሄድ አትችልም። ለምሳሌ ትላንትና አህዳዊ የሆነ አሳሰብ ተከትሎ ተግባራዊ ተደርጓል በሀገራችን ዛሬ ይሄ አሳሰብ ወደፊት የሚያራምድ አሳሰብ አይደለም፣ ኢትዮጵያውያኖችም አይቀበሉትም። ይሄን አሳሰብ ወደ ኋሊዮሽ የሚወስደን ፖለቲካ ውስጥ አንዱ ይሄ ነው። ሁለተኛው ኋላ ቀር የፖለቲካ አሳሰባል በዚች ሀገር ጠመንጃ ካልያዘ በስተቀር የመንግስትን ስልጣን በዲሞክራሲያዊ መንገድ መቆንጠጥ አይቻልም ብሎ የሚያስቡ ሰዎች አሉ። ሌላው የፖለቲካ ነጋዴዎችም አሉ። በዚህ መሀል ውስጥ የሆነ ሆኖም ሶስት በተለያዩ የፖለቲካ አተያዮች የሚንቀሳቀሱት የፖለቲካ ፓርቲዎች ፖለቲካም ስለ ሀገርና ሕዝብ መሆን አለበት በሚለው ይስማማሉ። የሁሉም መነሻና መዳረሻም ስለ ኢትዮጵያ መቀጠል፣ ስለ ኢትዮጵያ ብሔራዊ ጥቅሞች መከበር በመተባበር መስራትን ከግንዛቤ ማስገባት ይገባዋል። ምሳቤዎቻችን በሙሉ ኢትዮጵያና ዜጎቿን መሰረት ያደረገ ነው መሆን መቻል ያለበት የሚል ሳቤን ያል ሌሎችም ይህንን ነገር ቢያስቡ ቢያመጡ አንድነታችን እንጠብቃለን፣ አሁን ያሉ ችግሮችን መቃቃሮችን ይፈታል፣ ያስተካክላል፣ ያርማን ብለን እንሄዳለን። የፖለቲካ ፓርቲዎች ሲደራጁ አደረጃጀታቸው ዲሞክራሲያዊ መሆን አለበት። ውሳኔ አሰጣት ላይ በህገ ደንባቸው፣ መተዳደሪያ ደንባቸው ላይ በተቀመጠ አኳኋን ዲሞክራሲ የሆነ ውሳኔ ማሳለፍ አለባቸው። ፖለቲካ የሚኖረው ሀገር ስትኖር፣ ያለ ሀገር ፖለቲካ ምንም ማለት አይደለም፣ ትርጉምም የለም። ምክንያቱም ፖለቲካ የሚሰራው አንድ ሀገር ሲኖር፣ ሀገር የምትኖረው ሕዝብ ሲኖር ነው።